ሰላም በፍለግ ወሳኝ ነው። ሰላም ካሌ ወጥቶ መግባት ይቻላል፣ ሰርቶ መግባት ይቻላል። ካሌ አሁን ፌዴራል መንግስቱ ያቀዳቸው ሮች ተግባራዊ ማድረግ ይቻላል። ሰላም ከሌለ ግን ማኮላሸት ስለሚሆን በሰላሙ በኩል የአዲስ አበባ ብቻ ሰው አዲስ አበባ ቆንጆ ነው በርቱ ቀጥቶ ያሰኛል። ነገር ግን በውጭ ያሉትን በፋኖ በኩል ያለውን ሰላም ድርድር መደረጉ በጣም ደስ የሚያሰኝ ነው። በሌላ በኦሮሚያ በሌላ አካባቢ ያሉትን ሰላምን የሚያናጉትን የኢትዮጵያ ልማትን የሚያደናቅፉትን በተቻለ መንግስት መንግስት ትኩረት ሰጥቶ የሚረግፉበትን የሚጠፋበትን ሙሉ ለሙሉ ኢትዮጵያ ሰላም ሆነች የሚባልበት መንገድ የምፈለግበት መንገድ ፈልቶ ኢትዮጵያ በኢትዮጵያ ሁኔታ ነው እንጂ የምታወቀው የከለ የከለ ብሔር ነው የከለ የሚባል የጎጠኝነት ስራ የትኮኝነት ሁኔታ የምታይ ከሆነ አገራችን ወደ ኋላ ይጎትታል። ድረስ አገራችን መሄድ ነው። ኢትዮጵያ ጥንታዊ ናት እየተባለ ጥንታዊነቷን እንዳትቀ ይዛ እንዳትቀጥል ያደረገው ብሔርተኝነቱ ነው፣ ጎጠኝነቱ ነው፣ ዘረኝነቱ ነው። ዘረኝነት ደግሞ መወገድ መቻል አለበት። ከዳር እስከ ዳር ድረስ መወገድ አለበት። ዘረኝነት ካልተወገደ ነገቶ ተጠላልፎ መጣል መጣ ከሆነ ለአገራችን ችግር ስለሆነ ነቀርሳ ስለሆነ ይሄ መወገድ አለበት። ላለው መንግስት መንገዱን እያጸዳ ነው፣ አካባቢ እያጸዳ ነው እናንተ ራሳችሁን አጽርታችኋል? ልቦናችሁን አጽርታችኋል? ልቦናችሁን ሱ ነው አእምሯችሁን ሱ ነው አንድነትን አስባለኝ ሰላምን አስባለኝ ዘረኝነትን አስብ ወይ ያለ ጥያቄ ነው። መንገዱ ራሱ ለዚህ ጥያቄ መልስ መስጠት ደግሞ የእያንዳንዳችሁ ፋንታ ነው። ዝም ብለህም ብቻ ብልጽግናችን ብልጽግናችን ማለት አለ ብልጽግና ውስጥ ራሱ ሰርጎ ይገቦን ነው ይችላል ህዝቡ በመንግስት ላይ እንዲያምፅ የሚያደርጉ ሊሆኑ ይችላሉ። እነዚህ ደግሞ ብልጽግና ፓርቲ ራሱ ተከታትሎ እርምጃ መውሰድ መቻል አለበት።